ጓደኞች እንዲናችሁ ደህና ናችሁ? አሁን ጎጃሚዋ እና እኔ ሱቅ ልንሄድ ነው። ጎጃሚዋ ግን ጎጃሚዋ ኩርፋ ተቀምጣለች እና እላችኋለሁኝ። አሁን ሱቅ ልንሄድ ነው። ዲስካውንት አለ ብለውና ነው የምንሄደው። ሱቁን አሳያችኋለሁኝ መንገዱን እየሄድኩኝ ሰውየው እንድቀርጽ ከፈቀደልኝ ማለት ነው አውጥቶ ካልጣለኝ

ይሄ ምርጫ ነው። ይሄ የእኔ የምርጫ ነው። በቃ እኔ ይደክመኛል። ፍጡም የምረጭ እና ምናምን በይ እና

ኖርማል ልብሱ ርካሽ ነው፣ የኛው ልብሱ ውድ ነው። ወይኔ እኔ እንግዲህ እጅ ሰጥቻለሁ። እንደምታዩት ጎጃ ሚዋነኒ ምግብ ጠልበን እየጠበቅን ነው። እስካሁን ድረስ አልመጣም። ይህም አልመጣም። ይህም የሚበላ ጠልበን እየጠበቅን ነው። እስካሁን ድረስ አልመጣም። ምግቡን አንቺ ታመጫለሽ። አሲሩን ያመጣለሁ። አይመስልሽም? ምን እንቀሳቀስ ነገር አይደለም